ሰላም ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ Subscribe ማድረጋችሁን አትርሱ። ቪዲዮውን ስትጀምሩ በላይክ ጀምሩት። ሁልጊዜም ለምታበረታቱኝ አሪፍ የሆነ ሀሳብ፣ አስተያየት ኮሜንት ላይ ስለምትጽፉልኝ አዳዲሶች ደግሞ Subscribe እያደረጋችሁ ነው ከልብ አመሰግናለሁ። ክብር ይስጥልኝ። ዛሬ ፍቅር ቡራክና ፎዋድ ባንድ ላይ ቪዲዮ ሰርተዋል። ርዕሳቸው የነበረው ቡራክ የሆነ ቦታ ቀጥሯቸው ፍቅርንና ፎአድን አንድ ጓደኛቸውን እንደሚያስተዋውቃቸው ነበረ ርዕስ የነበረው። ፍቅር መጀመሪያ ላይ እሷ እያወራችን የነበረው ምንድን ነው፣ ሰሞኑን የነበረበት ሁኔታ በጣም ደስተኛ እንደሆኑ፣ እንዲሁም ደግሞ አሁን እየሰሩ ያሉት ቪዲዮ በዚሁ ቢቀጥል ደስተኛ እንደምትሆን ተናግራለች። እንዲሁም ደግሞ እምር ብሎብኛል የዛሬው ቪዲዮ ደግሞ አሪፍ እና ጥሩ ከሆነ የበለጠ ያምርብኛል፣ ድንቦሽ ቡሽ ነው የምለው እያለች እየተናገረች ነበረ። እውነት ነው ሰሞኑን እምር ብሎባታል። በነገራችን ላይ አንድ ሰው ውስጡ ሰላም ከተሰማው እና የተረጋጋ ስሜት ላይ ከሆነ ሁሉም ሰው ደስተኛ ይሆናል ማለት ነው። የውስጥ ደስታ የውጭ ውበትን እንዲፈካ ያደርጋል እና አዎ በጣም እምር ብሎብሻል፣ ፈንድሸዋ ማለት ነው። ብሩክ ደግሞ ያላት የነበረው የሆነ ማስተዋወቃችሁ ሰው አለ የምነግራችሁ እስከ ዛሬ ያልነገርኳችሁ ብሎ ስለቀጠራቸው በዛ ምክንያት የሆነ ሰግታ ነበረ። በነገራችን ላይ ያሰበችው እና የተቸችው ሊሆን ይችላል ብላ የገመተችው ነገር ሆኗል ማለት ነው ምክንያቱም እሱ አሁን ደስተኛ እንደሆነች እንዲሁም ደግሞ ሰላም አሁን ላይ ስለተፈጠረና አሪፍ የሆነ ቪዲዮ እየሰሩ ስለሆነ ይህ ነገር በጣም እንዲቆይ ይፈልጋለሁ። በመካከላችን ምንም አይነት ክፍተትም ሆነ ችግር እንዲፈጠር አልፈልግም። ግን ደግሞ የሆነ የምነግራችሁ ነገር አለ ሲላይ ሰግቻለሁ እያላይ ስትናገር ነበረ። እሱ መጥቷል። ሲመጣ ግን ፈታ ብሎ መጥቶ ስለነበረ እኔ እኮ በጣም ተጨነቂ ነበረ፣ ፈታ ብለህ ነው የመጣኸው ስትለው መጀመሪያ ላይ ደስተኛና ፈታ ማለት አለብን ብሎ ነግሯታል። በዋድም ሲመጣ ያው ተመሳሳይ ሀሳብ ነው ሲለዋወጡ የነበሩት ማለት ነው። መጣ ለምንድን ነው የቀጠር ከምን ነበር ብሎ ሲጠይቀው ያው የጓደኛ እንዳለው እና ከዛ በኋላ ግን እነሱ ጋር አብሮ ቪዲዮ እየሰራ በነበረበት ሰዓት ጓደኞቹ ደግሞ ለምን እራከን በሚል እንግዲህ ወጣ ያለ ሀሳብ እንዳመጡበት ተናግሯል እና ጓደኛውን ደግሞ ማስታወቅ እንደሚፈልግ ሲነግራቸው ታዲያ ምን ችግር አለው? የተለየ ነገር አለው እኛም ማናቀው ጓደኛ ስማናት ሲሉት አይ፣ እዛ የምንሰራበት ቦታ ነው ጓደኛው ነገር ግን ደግሞ የተለየ ነገር የለም ብሎ አስረድቷቸዋል ማለት ነው ቡራክ ማ በጣም ቀላል ነው። እኛ ኮ አካብደ ስትነግረን የተለየ ነገር ያለ መስሎን ነበረ። ምን ችግር አለው? እንተዋወቃታለን በጣም ደስ ይለናል ብለውታል። እንዲሁም ደግሞ ግን የተለየ ነገር ያለ እየመስሉን ነው። እንዲሁም ደግሞ ከእነሱ የራኳቸው መስሏቸው ብዙ ደስተኛ አይደሉም ብሎ እያስረዳቸው ነበረ ብሩክ ማለት ነው። ስለዚህ እኛ ጋ ምንም ነገር የለም አንተ ጓደኛች ጓደኛችን ነህ የቆየ ጓደኛችን ነህ። ስለዚህ ምንም አይነት ነገር አይፈጠርም ብለው እያነገሩት ነበረ። ልጅቱ ግን ስትመጣ እነዚህን ለማስተዋወቅ ነው ወይ የጠራኸኝ? እነዚህን በእነዚህ ሰዎች ነው ወይ የለወከኝ ብላ በጣም እየተናገረች ነበረ። ፍቅርም ደግሞ ተረጋጊና በተረጋጋ ቃላት አውሪም ብትላት ምንም ነገር ልትረጋጋ አልቻለችም። እሺ ለምን መጣሽ ብሎ ቡራክም ሲጠይቃት አንተን ብዬ እያለች ነበረ ማለት ነው። እና ልትዋወቃቸው ያልሽው ለምንድን ነበረ? ዝግ ብለሽ አውሪያቸው ቢላት ምንም ነገር ልትናገር አልቻለችም። በጣም ኃይሏ ከፍ እያለ ነው የመጣው ማለት ነው። የንግግሯ ፍቅርም ደግሞ በጣም ተበሳጨች። ይህ ታቂኛለች። ለምንድን ነው በዚህ ልክ የምትናገሪው? ተረጋግተሽ አውሪ ብትባል ምንም ልታወራም አልቻለችም። ስታያቸው በጣም የሆነ እንደ ደበራት ነበረ ስትነግራቸው የነበረው ማለት ነው እና አየኋቸው ደበሩኝ ብላለች ማለት ነው። በነገራችን ላይ ሰው እንዴት ሰውን ይደብረዋል? ሲጀመር ደግሞ ሰውን ዝም ብሎ በደቃ አይቶ ደበራችሁኝ፣ አስጠላችሁኝ ሊባል አይችልም ማለት ነው። እና ስለማታውቂ ነው እያለቻቸው ነበረ እሷ ራሱ ማለት ነው። እነሱንም ስለማታውቂያቸው ነው እንጂ እነሱ ፍቅር የሆኑ ደስ የሚል የሆኑ ልጆች ናቸው። ምናልባት በድራማ ወይም ደግሞ በአሁን ላይ በሚሰሩት አንዳንድ ፕራንኮች የሚሰሩት ገጸ ባህሪ ላይ መችሽ ይችላል እንጂ ሰው በሰውነቱ ግን ማንንም ሰው ማንንም ሰው ሊጠላው አይችልም። ሰውን ሰው ሊያከብረው ይችላል። ሁሉም ሰው ደግሞ ለራሱ የራሱ የሆነ ውበት አለው፣ የራሱ የሆነ ማንም ሰው የሚወደው ራሱን እስከወደደ ስለ ሌላውንም ሰው መውደድ ይችላል ማለት ነው። እና አንዳንድ ጊዜ ምናልባት ይሄ ለእናንተ የድራማችሁ ወይም ደግሞ ፕራንካችሁ ሊሆን ይችላል። ግን ደግሞ ሰውን በዚህ ልክ ተመነጫጭቃችሁ ባትሰሩ መልካም ነው ማለት ነው። ፍቅር ግን ዛሬ በጣም ያው ተበሳጭታለች ማለት ነው ረረረ። ፍቅር ስትበሳጭ ደስ የሚለው ነገር ፍቅር ጋር ማለት ነው ስትተውን ትችልበታለች። በንዴትም ይሁን በቀልድም ይሁን በሳቅም ይሁን እያንዳንዱ አክቷ ማለት ነው የፍቅር ተወዳጅ የሆነች ልጅ ናት ማለት ነው ፈንዲሻዋ። እና ግን የዛሬው ቪዲዮ ያው እንዳልጠበቀችው ሆኖ አጊተዋለች። ምንም ማድረግ አይቻልም። እነሱ ደግሞ ያው ሲናገሩ እንደነበሩት በመጨረሻ ላይ እኛ ለምንድን ነው በካሜራ ፊት ለፊት የምንጨቃጨቀው የምንጣላው? ከካሜራ በስተጀርባ ሁሉ ነገር ሰላም ነው ደናነን እያለ ሲናገር ነበረ ፈዋድ ማለት ነው። ስለዚህ እናንተ የማትፈልጉት ነገር የአጋጣሚ ሆኖ ክስተት ቢፈጠር ማያስፈልገውን ቃላት ራሱ መቁረጥ ትችላላችሁ፣ ኢዲት ማድረግ ትችላላችሁ አይደለም እናንተ ይመስለኛል ያው ስራ ስለሆነ እንጂ የማትፈልጉትን ነገርም ያለመልቀቅ ይቻላል እኮ። ግዴታ ቪዲዮ መለቀቅ ይኖርበታል ብዬ አላስብም። ይህን ያልኩበት ምክንያት ነገር ነበረ። ምክንያቱም እኛ ሰላም ነን፣ ግን ካሜራ ላይ እንጣላለን እንጨቃጨቃለን ስላለ ነው ማለት ነው። ስለዚህ እኛ መስማት የሌለብንን ወይም ደግሞ ተመልካች ማዳመጥ የለበትም ብላችሁ የምታስቡትን ነገር መቁረጥ ትችላላችሁ። ወይም ደግሞ እናንተ መጀመሪያ ላይ ተመካክራችሁ ተወያየታችሁበት የመጣችሁበት ርዕስ ምን መናገር፣ ምን ያለ መናገር እንዳላችሁ ተመካክራችሁ ከሆነ ያን ያክል ሊያሰጋችሁ አይገባም ማለት ነው። ቪዲዮ እየሰራችሁ እያላችሁ ካሜራውን አጥፋው አጥፋው ትላላችሁ። ልክ ቪዲዮ ለመስራት እንዳላሰባችሁ ታስመስሎታላችሁ ማለት ነው። ግን ደግሞ የመጣችሁበት ርዕስ ሁሉም ሰው የራሱ መናገር ያለበት ወይም ደግሞ የተወያያችሁበት ርዕስ ካለ ሁሉም የፈለገውን ነገር ይተውናል። ምክንያቱም እዛ እየሰራችሁ ያላችሁት ቪዲዮ ስለሆነ ማለት ነው። እና ለእናንተ ተመችቷችሁ ወይም ደግሞ ይሄ አይነቱ ጸቡ፣ ወከባው ተመችቷችሁ ከሆነ የምትሰሩት ይመቻችሁ፣ ምንም ማድረግ አይቻልም። ግን ደግሞ ደስ የሚል ቪዲዮ ስትለቁ ተመልካች በደስታ ሳይሰለች እንዲሁም ደግሞ በፍቅር ሁልጊዜ ይከታተላችኋል ማለት ነው። ዛሬ ራሱ ኮሜንታተሮች በጣም የሆነ ካፍቷቸዋል ማለት ነው። ፍቅርን የነካ የለውም በረካ እያሉ ሲቆምቱ ነበረ ማለት ነው። ትላንትና ሁን በፈት ያቻናል ቪዲዮ የተለቀቀው ብዙ ሰው ነው የወደደው ደስ ብሏቸው ኮሜንታቸው ራሱ በጣም ሌላ ሰው ሲያነብ ራሱ የእነሱን ኮሜንት በጣም የሚያስደስት ነው። አንደኛ እነሱ የሰሩት ቪዲዮ በጣም ደስ የሚል በቃ ሰላምን፣ እንዲሁም ደግሞ ፍቅርን፣ አንድነትን፣ አብሮ ማደግን እያሳዩ ነው እዛ ጋ ያሉት ማለት ነው። እርስ በራሳቸው እንደሚተባበሩ፣ እርስ በራሳቸው እንደሚተጋገዙ ያሳያሉ። እናንተ የምትሰሩት ቪዲዮ እኮ መልእክት ሊኖረው ይገባል። መልእክቱ ደግሞ ለእናንተም ጠቅማችሁ ለሌላም ሰው ደግሞ ሼር የምታደርጉ ከሆነ በጣም ደስ ይላል ማለት ነው። የዛሬ ቪዲዮዋችን ይህን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል። ሰላም ለሀገራችን ኢትዮጵያ ይብዛ። እወዳችኋለሁ። ባይ ባይ